አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ጓደኞች ሰላም ሰላም፣ በያለሁን በያላችሁበት ሰላማችሁ ይብዛ። ዛሬ የማሳያችሁ ማሻላ እያላችሁ ኤዴን ሓረም እንገኛለን። ማሻላ ማሻላ በሉ እና ለአዲስ የሆናችሁ ለቻናሌ ሰብስክራይብ ላይ ካብተርስ ወዶች ይላችሁ። ዛሬ ሀረም ሰገርና ኢድ አላድሀ ማሻአላ አሁን ላይ ሰግደን ልንወጣ ነው። ሁላችሁ ጥላው እየተዘረጋጋ ነው። ማሻአላ ተባረከ ረህማን በጣም ነው ደስ የሚለው። በነገራችን ላይ እናም ውዶችዬ፣ አበረታቱኝ አዲስ ነኝ። ለቻናል አዲስ ሲሆናችሁ ሰብስክራይብ እያረጋችሁ ያው ላይክ አትርሱ፣ አበረታቱኝ፣ አበረታቱን። ኢንሻአላ ያው በአዲስ ነገር ደግሞ እንደምመጣ ተስፋ አለኝ። አሁን አዲስ ሰለሆኩኝ በአጫጭር ቪዲዮ ነው የምመጣው። እናም ይሄን ይመስላል። ማሻአላ ሐረም ወላሂ በጣም ነው ደስ የሚለው። እንደምታውቁት በጣም በጣም ነው ደስ ያለኝ ዛሬ እውነት ለመናገር እንደምታውቁት ነው። ማሻላ ማሻላ ማሻአላ ጥላው ተዘረጋጋ፣ የሰግደነ ጣሃዋ እየወጣች ነው። አሁን ላይ ደግሞ በቃ ጥላው እየተዘረጋ ነው። በጣም አሪፍ ነበር የዛሬው ኢድ። ከናንተ ጋርስ እንዴት ነበረ? እና ወደ ሀገሬ ልጆች እንዲሁም ክርስቲያን ወገኖች ሰላም ብያለሁን። በያላችሁበት ሰላማችሁ ይብዛልኝ። ማሻአላ የውላችሁ ሰግዴን እየተመለስን ነው። በጣም ደስ ይል ነበረ እውነት ለመናገር ውላችሁ። ጸሐይዋ እየወጣች ስለሆነ ወደዚህኛው ትንሽ እንትን ጨራራ አለው። ያው ማሻአላ እያላችው ሀረምን ያው በርቀት የምታው እንግዲህ እንሻአላ እናንተንም አላህ የወፍቃችሁ ሀረም መጥታችሁ እንደምትሰብሉ አላህ የወፍቃችሁ እላለሁ። ውዶችዬ ማሻ አላህ ይውላችሁ እየተመለስን ወዲያም ወዲህም ዘወር ዘወር ማሻ አላህ ነው። እንግዲህ ሰው ይሄን ይመስላል። ዛሬ ማሻ አላህ ከውስጥ ነው ገብተን የሰገርነው። በጣም ደስ ይል ነበር እውነት ለመናገር እስከ ዛሬ በርቀት ነበረ የምናየው ሐረምን። ማሻ አላህ ዛሬ ግን ይለየን ዋላሂ ሮመዳን ኢድ ከታይ ነው የሰገርነው ዛሬ ግን መስጊድ ገብተን ነው የሰገርነው በጣም ደስ ብሎኛል ያው በርቀት ነበረ እስከዛሬ ያው ወደፊት ጊዜ እየገባን ነበረ አሁን ቅርብ ሰዓት ግን ያው ሀረም ምጀ ስለማላውቅ ለሮመዳኔ ብንሄድም ያው አልገባንም ነበር ዛህማ ስለነበረ ዛሬ ላይ ግን ማሻላ ብዙ ወደ መካ ስለሆነ ያው ሁጃጁ ወደ መካ ነው ብዛት ያለው ወደዛ ነው የሄዱት። ዛሬኛ ግን ገብተን ሰገርን። ማሻ አላህ አላህ ይቀበለን። እናም ይኸውላችሁ ጥላው እየተዘረጋ ነው። በጣም ደስ የሚለው ወላሂ ቆይቼ ነበረ። እውነት ለመናገር እዚህ ገብቼ ከሰገርኩኝ በጣም ቆይቻ ያለሁን ጊዜ ዘመን የለውም። ከስድስት ዓመት በፊት ነበረ። ያው እንግዲህ ታውቃላችሁ አይደለም ያው ሀረም ተፍትሹን መያዝም ደግሞ ሀዛ ቦታ ላይ ብዙ ጊዜ ስላለ እየፈራን ነው እንግዲህ በቤታችን ነው ባለው መስጊድ እየሰገር ነበረ ግን ያው ሀጅ ኢድ እና ሮመዳን ኢድ በሚሆን ሰዓት ግን ብዙም እሳቸው አያስፈሩም በማለት ያው እያህል እየተደበለቀ እንሰግዳለን ዋናው ነገር ግን ደግሞ ያው ካለ ህመት መጠቀቅ ጥሩ ነገር ነው ያው ነሲብ ነው ነሲብ ካለቀ የት ብንደበቀ እናመልጥም እናም ዛሬ ግን ማሻ አላህ ያንን ሄውላችሁ በጣም ነው ደስ የሚለው። ሆት ወላህ ሄውላችሁ በጣም በጣም ነበር የሚያምረው። ዛሬው እዛው ውስጥ ሆናል ነው የሰገርነው፣ በጣም አሪፍ ነበር። ከእናንተ ጋርስ እንዴት ነበር? ማሻአላህ ያው እንግዲህ በ በሌላ ሀገሮችም ያላችሁ እርግጠኛ ነኝ ይሁን እንደኛው ሌላ ቦታ ላይ ተሰግሮ ያላችሁ ግን ዋናው መዲናና መካ በጣም ቆንጆ የተከበረ አገር ስለሆነ ያው እንግዲህ አላህ የወፍቃችሁ መጥታችሁ ምትዘይሩ አላህ ያድርጋችሁ ማሻአላ እያላችሁ እናንተ ምን እናበረታቱኝ ሄውላችሁ ነው ደግሞ እዚህ ቦታ ላይ እና ምን ይመስላል ወላሂ በጣም ነው የሚያምረው ከስንት ጊዜ በኋላ ገባሁኝ ሐረም ላችኋለሁ ያው እዚህ በፊትም እየገባን ነበረው? ያው ከጊዜ በኋላ ግን መሄድ አቁመን ነበረ። ማሻአላህ እያላችሁ ይኸውላችሁ፣ ይሄን ይመስላል መዲና ሐረም እና ሙደችዬ በርች በርቼ። በሉ እንሻአላህ ያው እንግዲህ አዲስ ስለሆንኩ ደግሞ ብዙ ጊዜ ያው እንግዲህ በተሻለ ነገር ደግሞ ላይ በምገባ ሰዓት እንሻአላህ እንዲው አላህ ያጠንክረኝ፣ ሁላችሁንም አላህ ያጠንክራችሁ ከእኔም ጨምሮ።

አሁን ግን እንደምታውት ነው፣ በጣም አሪፍ ነው። እና ሙዶችዬ አብሽሩ ለቻና ነድ ሲሆናችሁ እየገባችሁ ሰብስክራይብ ላይ አብሽሪ በርቱ በሉኝ፣ ያበረታተኛል። አንድ ሰው ስራ ሴት ጎበስ ይባላል አይደለ? ያለው ሞራል ይጨምራል ማለት ነው። እና እኔንም አብሽሬ በርቼ አይዞሽ በሉኝ እንሻ አላህ እና እኔ የምጠነክራለሁ እናንተም አብሹ በርቱ፣ ንበርታ። ያንችም ሰው ላይ አልሰራ ምንም ነገር ስለማይገኝ ቤትም ቦታ ሲገድ የሰው ልጅ ከፍ ዝቅ ብሎ ሰርቶ ነው ከዚህ ቦታ ላይ እንዲሞ እንግዲህ፣ እንሻላ ተስፋ አንቆርጥም። ያው አንድ ሰው በትንሽ ነገር ተነስቶ ነው ከላይ የሚደርሰው ከፍ የሚለው። እኛም እንሻላ አንድ ቀን ካሰብነው እንደርስ ይሆናል። ዋናው ነገር ተስፋ አለመቁረጥ ነው። ውዶች ይሄ አብሽሩል ማሻአላ ማሻአላ እያላችሁ ይውላችሁ። በጣም ነበረ ግን ደስ ያለኝ፣ ቦታው በጣም አሪፍ ነው፣ እውነት ለመናገር ማለት ነው። በጣም አሪፍ አሪፍ ነው። በቃ ያለው ድባቡ ሀረም ስትሄዱ፣ በቃ የሆነ ደስ ታለው አይደል? በጣም ደስ ይላቸዋል። በትልፊዚዮን እኮ ይሄን ቦታ ላይ በቃ በርቀቱ ናቸው። አጅም ምን ቀን ይሆን እንደው እኛ ምድን ምናምን አለ አይደል እንደሚባለው እኛ ግን አልሐምዱሊላህ አላህ አድኖናል፣ እዚህ ቦታ ላይ ተገንተናል። አልሐምዱሊላህ እንግዲህ አላህ ይቀበለን ሁሉም ነገር ሀይረ ስራችንን። እናም በጣም ነበረ ደስ የሚለው ውዶች ይህ ይኸውላችሁ እንትኑ ማለት ነው በካ ኩንትኑ ላይ ደስ ነው የሚለው እመስለ መናገር። በጣም በጣም ነው ነው ደስ የሚለው። እና ብዙ ጊዜ ያኔ ደግሞ እንትን የለውም ዛህማ የለውም። ያኔ ያው ታውቃላችሁ ወደ መካ ነው አሁን ብዛት ያለው እና አሁን እዚህ ዛሬ ላይ በጣም ዛህማ የለውም አሪፍ ነው። ግፊት ምናምንም ነገር የለም በሰላም ነው የተመለስን በጣም ደስ ብሎን በቃ መንገዱ ማለት ነው። አየር የተቀበልን ግፊት ምናምን ለሄድ መዳኒት በጣም ግፊት ነበረ፣ በጣም ዛሕማ ነበረ። አሁን ግን ማሻአላህ ምንም ነገር የለም። በቃ ኖርማል እንደፈለግ እንመለስ ደሞ ዘና ያን ተመለስን። አሪፍ ነበር። ይሄን ይመስላል ወዶቼ እንግዲህ ያው ሄይ ውላችሁ በጣም ነው ወልባይ አንዳንድ ጊዜ በቃ እዚህ ቦታ ላይ ስትሆኑ በጣም ነው ደስ የሚላችሁ። እና እናንተንም አላህ ይወፍቃችሁ። አላህን ወፍቆኛል። እንግዲህ እናንተን ደግሞ እዚህ ቦታ ላይ ሄዳችሁ አላህ ሁሉም ህልሙን አላህ ያሳካለት ዱዓ አድርጉ። ወላደው ንዶች ይየ አበረታቱ ለቻላኔ አዲስ ይሆናችሁ እንግዲህ ሰብስክራይብ እያደረጋችሁ አብሽሩልኝ። እወዳችኋለሁ። በአዲስ ነገር እስከምመጣ ድረስ መልካም ሙሉ ወላለሁም